አንድ ልንገራችሁ፣ ቴዲ አፍሮ እንዲህ አንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ወንድሜ አትውደቅ፣ ሰውን አትውደቅ፣ እግዚአብሔርን ተናገር ያለሁ ሰይፉ። ልክ እንደዚህም የሚሆን የጠበቀ አይመስለኛል። ጆን ዳንኤል ዛሬ የመጨረሻ ቀጠሮ አለው፣ እንጸልይ ሁላችን ነው። በነ ጆን ዳንኤል መዝገብ ዛሬ ህዳር 8 ቀን 2018 ዓ.ም። በነገራችን ላይ የተጣሉበትን ትክክለኛ ማቀው በጣም ሰላም ቤተሰቦች፣ እንዴት ናችሁ? ዛሬም እንደተለመደው እንግዲህ ሰዓትና ጊዜ እንጠብቅ ከች ብያለሁ። ዛሬም እንደተለመደው በዚህ ሰሞን አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በዚህ ሰሞን እንግዲህ በጣም ብዙ ነገሮች እያነጋገሩ ይገኛሉ። በትናንትና ዕለት ደግሞ ጆን ዳንኤል እንግዲህ የነበረበትን የፍርድ ሁኔታ እንግዲህ ሊከታተሉ ወደ ፍርድ ቤት መጥቶ ነበር የሚባሉ መረጃዎች ቀርበው ነበር። እናም አንዳንድ ነገር ደግሞ ስለ ሰይፉ ፋንታሁንና ስለ ቴዲ አፍሮ እንግዲህ አንዳንድ ነገሮችም ተብለው ነበረ አብረን የምናይና እንግዲህ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 ብሎ ስኮሮ ፓፕ ብሎ ኦቭ አድርጎ ማምጣት ነበረ። በምን ተጣሉ ታቀሳስረኛለች፣ ካውን ሪከርድ ታስደርገኝ። በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ አውቀው፣ ትክክለኛ ሞሬተር ቴንጆ ልንገራችሁ። አይደለም በሚስቱስ ምናምን አይደለም። በሱ ብቻ አይደለም እኔ እሱን ታሪክ አላውቅም። እኔ እንትና ፈሩ አትጠቀሳሱ። እኔ እሱን ታሪክ አላውቅም። እኔ ማውቀው ልንገራችሁ፣ ለምን ይዋሻል የሚል ፕሮግራም ነበረው ሰይፉ። እዛ ሰዓት ላይ የቴዲ አፍሮን ዘፈንና የሆነ አንድ ሶዳለኛ ዘፈን በእንጀራው ነው የመጣበት ዴፊኒትሊ። ከዛው ላይ ይሄን ነው ማውቀው። እንዴ ለረጅም ጊዜ ቆኖ በቃ አይ እኔ ይሄ አላውቅም ሮዳስ፣ እኔ ማላውቀውን አላውቅም። አውቃለሁ ይሄኛውን አላወራም። እኔ በጣም ክብር አለኝ ተናግሬያለሁ። በጣም ነው የምወዳት አልመለሰትን። እኔ ቴዲ አፍሮን ኢንተርቪው እንዳደርገው ያደረገችኝ አልመለሰት ነች እኔ እንጃ እንግዲህ ቤተሰብኛ፣ በህይወት እስካለን ድረስ ብዙ ነገሮች ይፈጠራሉ። ከዚህም የባሱ ብዙ ነገሮች ማለት ነው። ገባችሁ ማለት ትላንትና? የሆነ አዲስ ነገር ተፈጠረ። ህዝቡ ስለዚህ ያወራል፣ ምናም ይላል፣ አካል ምናም ነገር። ዛሬም ደግሞ አዲስ ነገር ይፈጠራል፣ ነገም እንደዛው ምናም ምናም። እኔ እንጃ አመች፣ እንደው እንደሚረጋጋ ማለት ነው። የቲክቶክ እንትን እስካለ ድረስ፣ አፓ እስካለች ድረስ ይሄ በቃ አዲስ ነገሮች መፈጠራቸው የማይቀሩ ነው። ሁሌም በቃ አዲስ ነገር እንሰማለን፣ እንገረማለን። እኔም ቤተሰቦች እናንተ ስለሞዳችሁ ከዛ ይጂ ቶጦ ለ እናንተ አሳያቸዋለሁ ምናምን፣ ግናንተ ሰብስክራይብ አታረጉ የምሬ ነው። እኔ ትላንትና ከፋኝ፣ ዩቲዩብ ስቱዲዮስ ገባሁኝ። ከዛ ምን ባይጥሩ ሰብስክራይብ ሳያደርጉ የሚመለከቱ ሰዎች 93 ነጥብ አንዱ ናቸው። ሰብስክራይብ ሳያደርጉ የሚመለከቱ ማለት ነው። አድርገው የሚመለከቱኝ የቀሩት ናቸው። ገባችሁ ቤት እንግዲህ ይሄ በጣም የሚያስደብር ነገር ነው። እኔ ተሯሩ ጪን ውቂያሩ ጪ ካላሳዩዋችሁ ምናምን ብዬ መጥቼ ማሳያችሁ እናንተስ እንደ ሰብስክራይብ አድርጉ፣ ላይክ አድርጉ፣ በቪዲዮ ላይም ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ደግሞ የሚቀጥለው ነገር ምንድነው? የጆን ዳንኤል ጉዳይ። የጆን ዳንኤል ጉዳይ እንግዲህ እስካሁን ድረስ አልተፈታም። በትላንትናው ዕለት ፍርድ ቤት እንግዲህ የሆነው አንዳንድ ነገሮች ተፈጥሮ ነበረ። እሱን ደግሞ አብረን እስኪኝ። ጆን ዳንኤል ጋር ስሄድ በጣም ብሶ ነበረና ለማውራት ራሱ አይመቸኝም ነበር ጆንዳን ይጋዜል መጀመሪያ ሰሞን እግዚአብሔር ለማውራት ራሱ አይመቸኝም ምክንያቱም በጣም ብዙ ሰው ነበረ፣ የማቆም የማላቆም ትታከርም ትታከር ያለው የሰፈር ጓደኛዬ በጣም ብዙ ሰው ነበረ። ልክ ቅርብ ጊዜ ግን ስሄድ ምናምን አስጠርተ ነው ኢቨን ሰው ራሱ የለም። እና ወንድሜ አቱደቅ ሰው ሆነ አቱደቅ እግዚአብሔር ሰው ሆነ ተግባር ጆ ወዬ ወዬ፣ እንዴት ናችሁ? ግበናታችሁ በጣም እኔ አሁን የለቀኩት ቪዲዮ አለ፣ ግቡና ጆ እና እኔ እደ ዛሬ መጨረሻ ቀጠሮ አለው፣ እንጸልይ ሁላችን፣ ነው እግዚአብሔር ብሎለት። የምር የምር ከተፈታ እዚህ ሶሻል ሚዲያ ኢንዱስትሪ ላይ አሪፍ ነገር እሰራለሁ ብዬ አስባለሁ። አሪፍ ነገር እኛ ሰዎች ባይተወው ደካሞች ነው፣ ሰዎች ደካሞች ነው። የምሬ ነው። ሰው በመሆናችን ራሱ ፐርፌክት እንዳሉ ነው ያደርገናል። አንተ ጆ ሲ ፐርፌክት ነ ስትለኝ፣ ሰው በመሆን ብቻ ፐርፌክት እንዳሉ ያሳውቃል። እና ዛሬ ጆ ከተፈታ በጠዋት ቫይታሚን ዲ እየተቀመጡ ነው። ቫይታሚን ዲ እያገኘው ነው በጠዋት የምሬት ነው ምላችሁ። እንግዲህ ቤተሰብ እንደምታዩት ነው። ጆን ዳንኤል በትላንትና ወለት ቀጠሮ ነበረው፣ ግን እኔ እንጃ የተሳካ አይመስለኝም። ቀጥሎም በማቀርብላችሁ ቪዲዮ እንግዲህ ያለውን ነገር የምታቁት ይሆናል እና ግን እኔ ምልላችሁ ነው የምፈልገው። ይሄ በቃ ቤተሰብ እንግዲህ እንደምታዩት ህይወት ነው ማለት በቃ አንድ ሰው አሁን ለምሳሌ በተቸገረ ታይም ላይ በቃ እኔ እንጃ ብዙ ሰዎች አይኖሩም፣ ለምን እንደሆነ አላውቅም። ከስንት አንድ ሰው ምናልባት ቤተሰብ ምናም ሊኖሩ ነው የሚችሉት፣ ወይም ደግሞ ከልብ ደግሞ አንዳንዴ አንዴ ፈጣሪም ሲልላችሁ ወይም ደግሞ ሲሰጣችሁ የሚሰጣችሁ ጓደኞች አሉ። እነዛ ናቸው ሰዎቹ ይኖሩት ማለት ግን፣ አብዛኛውን ታይም ላይ ምንድን ነው የሚፈጠረው? ብዙ ሰዎች ይሸሹናል፣ ይክዱናል፣ ምናምን ምናም፣ ብቻችንን እንቀራለን፣ ምንም ማንም ሰው በዙሪያችን አይኖርም ምናምን። እና ቤተሰብ እንደዚህ በሚፈጠር ታይም ላይ እንግዲህ ያለን አንድ ፈጣሪ ይገባቸዋል። እንግዲህ ጆን ዳንኤል ላይ የተፈጠረው እንግዲህ ይሄ ጆሲ እንዳለው ከሰማችሁ በፊት ላይ በቃ ለመግባት ራሱ የሚከብድ ታይም ላይ ነበረ፣ ግን በአሁን ሰዓት አስጠርታ ነው የመጣው ነው ያለው። እንግዲህ ጆን ዳንኤል ማለት በነበረ ታይም ላይ የአሁኑ አዶናይ ማለት ጆን ዳንኤል ባልተሰረ ሰዓት ቪዲዮ በሚሰራ ሰዓት ቲክቶክ በሚሰራ ታይም ላይ ያሁኑ አዶ ነበር ጆን ዳንኤል ሲፈጣ ደግሞ ማሰቡት ሊፈጠር የሚችለውን እንግዲህ እኔ እንጃ ሁለቱ ኮላብ አረጉ ማለት ደግሞ አባቴ፣ ሌላ ታሪክ ነው የሚፈጠረው። ሌላ ታሪክ በቃ እኔ እንጃ። አካውንታቸው ኢንተርናሽናሊ ነው፣ ግን ሁለቱ እንዳይስማሙ ደግሞ ምናልባት የጃንኪዝ ምናምን አላውቅም። እዛ ውስጥ እንግዲህ የምንገበው ተፈተው ካየን በኋላ የሚፈጠረውን ነገር ደግሞ እኔም እንግዲህ እንደተለመደው ይዤላችሁ ከችላሉ። በቃ እናንተ ማሰብ አስተያየታችሁን ታስቀምጣላችሁ፣ ሰብስክራይብ እያደረጋችሁ ይህንን ጉዳይ ደግሞ ተመልከቱት። በቲክታከሮቹ በነ ጆን ዳንኤል ጉዳይ ፍርድ ቤት ዛሬም ውሳኔ ለመስጠት እንደተቸገረ ተገለጸ። ለቀጣዩ ሳምንት አራዝሞታል ሞታል። ጉዳዩ ምንድን ነው? ምን ተፈጠረ ዛሬ በፍርድ ቤት? እስኪ መረጃውን በአጭሩ ላቅርብላችሁ። በቲክታከሮቹ በነ ጆን ዳንኤል መዝገብ ዛሬ ህዳር 8 ቀን 2018 ዓ ም ጉዳዩን የተመለከተው ያለው የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ጉዳዮች ችሎት ዛሬ መዝገቡ ላይ ውሳኔ ለመስጠት እንደተቸገረና ለቀጣዩ ሳምንት እንዳራዘመው ታውቋል። በስፍራው የነበሩ የተጠርጣሪዎቹ ቤተሰቦችና ወዳጆች በዚህ መዝገብ ላይ ፍርድ ቤቱም ውሳኔ ለመስጠት ለምን ተቸገረ የሚል ጥያቄ በስፋት ያነሱ እንደነበር በስፍራው የነበረው የዛሀበሻ ዘጋቢ አስተውሏል። በመዝገቡ ላይ መከላከያ ምስክር ተሰምቶ ከተጠናቀ በኋላ ለጥቅምት 5 ቀን 2018 ዓመተ ምህረት ለውሳኔ ተቀጥሮ ነበር። በጊዜው ቀጠሮ ሲሰጥ አራቱ ተከሳሾች ዋስትና ተከልክለው በማረሚያ ቤት የሚገኙ መሆናቸው ፍርድ ቤቱ ይህን ግምት ውስጥ አስገብቶ እንደሚሰራ የተገለጸ ቢሆንም የክረምት የዳኞች ረፍት ውስጥ ተጠናቆ በጥቅምት 5 ቀን 2018 ዓመተ ምህረት በኋላው ችሎት አንድ ዳኛ ሀገር ውስጥ ላልነበረው በክረምት ረፍት ጊዜ መዝገቡ እንዳልተሰራ በመግለጽ መዝገቡ ለጥቅምት 16 ቀን 2018 ዓ.ም ምረት ተቀጥሮ እንደነበር መዘገባችን ይታወሳል። ጥቅምት 16 ቀን 2018 ዓ.ም ምረት በዋለው ችሎት መዝገቡ ውሳኔ የተሰራበት መሆኑ ተገልጾ ማንበብ ብቻ የቀረው ቢሆንም ጆን ዳንኤል አቤታ በማቅረቡ ውሳኔውን እንደማይነበብ ተገልጾ በአቤቷ ላይ አቃቢ አስተያየቱን ለጥቅምት 20 ቀን 2018 ዓ.ም ምረት እንዲያቀርብ ፍርድ ቤቱም በአቤታ ላይ ብይን ለመስጠት ለጥቅምት 25 ቀን 2018 ዓመተ ምህረት ቀጥሮለት ነበር። በዚህ መሰረት ጥቅምት 25 ቀን ፍርድ ቤቱ የጆን ዳለን አቤቱታ ውድቅ ያደረገ ሲሆን መዝገቡም ውሳኔ ለመስጠት ለህዳር 8 ቀን 2018 ዓ ም ተለዋጭ ቀጠሮ ተሰጥቶም ነበረ። በጥቅምት 25 ቀን 2018 ዓ ም በዋሎ ችሎት ውሳኔ ተሰርቶ መነበብ ብቻ ቀርቷል የተባለው መዝገብ በጆን ዳንኤል አቤታ ምክንያት ከዘገየም የጆን ዳንኤል አቤታ ተቀባይነት ባጣበት ወቅት በጥቅምት 25 ቀን 2018 ዓ.ም በዋሎ ችሎት ውሳኔው ማንበብ ሲቻል ያልተነበበበት አግባብ በተከሳሾቹ በኩል ቀሬታ ፈጥሮ ነበር ሲሉም አንድ የተከሳሾች ጠበቃ ይገልጻሉ። ይህ በእንዲህ እያለ ከጥቅምት 25 ለህዳር 8 2018 ዓ ም ለውሳኔ የተቀጠረው መዝገብ ተከሳሾች በህዳር 8 ቀን 2018 ዓ ም ችሎት ሲቀርቡ ቀድሞ በመዝገቡ ላይ ተሰየመው ከነበሩ ዳኞች ውስጥ አንድ ዳኛ ተቀይረው ተሰይመዋል። እኚህ ዳኛም ለመዝገቡ አዲስ መሆናቸው በመግለጽ ውሳኔ ለመስራት ተጨማሪ ቀን እንደሚያስፈልጋቸው አስረድተው መዝገቡ ለ16/3/2018 ዓ.ም ተቀጥሯል። በዚህ የተነሳ ዛሬ በችሎት ተገኝተው የነበሩ ተከሳሾችና ቤተሰቦቻቸው በኩል ከፍተኛ መደናገጥ እንደነበር ዘጋቢያችን አስተውሏል። በችሎት ከተገኙት የህግ ባለሙያዎች መካከል ስማይገለጽ ያሉ አንጋፋ ባለሙያ ስለ ጉዳዩ አስተያየታቸው ሊሰጡ ጠይቀናቸው ተከታዩን ብለናል። አንደኛ ችሎቱ በተደጋጋሚ ጊዜ ውሳኔ መሰራቱን ከገለጸ በኋላ እንደ አዲስ ውሳኔ ሊሰራ እንደሆነ የተነገረበት አግባብ ግር የሚያሰኝ ነው። ሁለተኛ እስካሁን ባለው ሂደት ተከሳሾች ክሱን በሚመለከት ቀድሞ በሚዲያ ከተነገረው መረጃና ሁኔታዎቹ በሚዲያ ከተዘገቡበት መንገድ ይልቅ ተፈጥሮ የነበረ ሁኔታ የተለየ እንደነበር በተለይም በመከላከያ ምስክሮች አስረድተው እያለ መዝገቡም ይሄን ምስክርነቶችም ሆነ ማስረጃዎችን ሲሰሙ በነበሩ ዳኛዎች መስራት ሲኖርበት፣ አዲስ ዳኛ ተሰይሞ ከአንድ ዓመት ከሶስት ወር በኋላ የሞላውን ክርክር በክርክሩ ሂደት ያልነበረን ዳኛ ውሳኔ እንዲሰራው ማስደረግ ትክክለኛ ፍትህን ያመጣል የሚል እምነት ጥያቄ ውስጥ የሚያስገባ ይሆናል። በተለይም ጉዳዩ በመገናኛ ብዙሀን የተዘገበበት መንገድ ልክ እንዳለበት ዳኞችን ጨምሮ አብዛኛው ሕዝብ ላይ ከፍተኛ የሆነ ተጽዕኖ የፈጠረ በመሆኑ ስለ ጉዳዩ በችሎት ያልተከታተለ ዳኛ በዕለቱ ምን ተፈጠረ ለሚለው ነገር በቂ ግንዛቤ ሳይኖረው የሚሰጠው ውሳኔ ተከሳሾችን የሚጎዳ የመሆን እድሉ ከፍተኛ ነው። ሶስተኛ ተከሳሾችም ሆነ ቤተሰቦች ቸው ውሳኔ ይሰጣል በተባለበት ጊዜ ሁሌም ምን ሊባል ይችላል በሚለው ጉዳይ ከፍተኛ ጭንቀቶች ናቸው ብለውናል። በዛሬው ችሎት የነበሩ የተከሳሽ ቤተሰቦች በበኩላቸው ስለ ጉዳዩ ጠየቀናቸው ተከታዩን ብለውናል። እነ ጆን ዳንኤል በነሐሴ 16 ቀን 2016 ዓ ም ፈጸመው በተባሉ ድርጊት የወንጀል ድርጊት ነው፣ በዚያ አንቀጽ ያስጠይቃል በማለት አስተያየታቸውን ሲሰጡ የነበሩ ሕግ ባለሙያዎች በርካታ የፍትህ ሂደት ችግሮች በተከሳሾቹ ላይ ሲደጋገም አንዳቸውም አስተያየት አለመስጠታቸው ተከሳሾችንም ሆነ ቤተሰቦቻቸውን ያዘነ ጉዳይ ነው ሲሉ ተናግረዋል። የነ ጆን ዳንኤልን ጉዳይ እየተከታተልን እናቀርብላቸዋለን። እንግዲህ ቤተሰብኛ ምንም ማለት አንችልም ነገር እንግዲህ እየተከታተልን ወደ እናንተ ማቅረብ ነው ማለትም እንግዲህ ጆን ዳንኤል ፈጣሪ ቀንቶት እንግዲህ የሚወጣበትን ቀን እንግዲህ ያቅርብለት እንግዲህ ቤተሰብ እንደተለመደው ለእናንተ የሆነ ነገር ለማሳየት ተፍ ተፍ እያልኩ የሆነ ነገር አየሁኝ ምን አየሁኝ ደብሉ ደብሉ ኢን ታውቁታላችሁ መቼ እስኪ ይህን የማያክሰው ያለ አይመስለኝም ከየት ሀገር እንደሆነ አላውቅም ምናልባት አፍሪካ ውስጥ ምናምን ሊሆን ይችላል ብዬ ገምታለሁ እና ሪሲሊንግ ነው የምርን የሚቧቀሱት ምናምን የምርን የሚፋረጡት መሬት ላይ ምናምን ነው ቤተሰብ ይከብዳል ነው የምላችሁ እስኪ እናንተ እዩትና ብቻ ፍረዱ ሀሳብ አስተያየታችሁን ያላችሁ ኮመንት ላይ አስቀምጡ። ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ። ቪዲዮ ላይክ አድርጉ። በደንብ ተደራሽ እንዲሆን ወደ ቪዲዮ ሚገርም ነው ቤተሰብ ይ እንግዲህ ልኮ እንዳዛገ ስጠን እንጂ እማናየው ጉዳይ የለም። ቤተሰብ እኔ እና እናንተ እስካለን ህይወት ጊዜ ገደብ ድረስ እንግዲህ እማናየው ታሪክ የለም። ብቻ እናንተ ሰብስክራይብ አርጎ እንግዲህ ነገር ባበደ ና በሚገርም ቪዲዮ ደግሞ እስክንገናኝ ድረስ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ እያደረጋችሁ በቪዲዮ ላይም ያላችሁን ሀሳብ፣ አስተያየት ኮመንት ላይ አርጉልኝ። በሚቀጥሉ ባበደ ቪዲዮ እስክንገናኝ ድረስ